ከባባድ ወንጀሎችን እየሰራ ወደ ጃሃንም ይገባል። ግልጽ ነው። ይቅርታ ማድረግ ደግሞ የእሱ ሥራ ነው፣ የእሱ ራህመት ነው። የመጨረሻው ምህረት ተደርጎለት የሚወጣ ከጃሃንም የሚወጣ የመጨረሻው ሰው ከሁሉም በላይ ተቀጥቶ የወጣው ማለት ነው። የጀነት በሮች ላይ አላሁ ተዓላ ወደ ላይ ያመጣዋል። እዚህ ጋር ልክ እንደዚህ ይሆናል። ከጀርባ በኩል ጃሃንም ውስጥ እንዳለ ይሰማዋል። ፊት ለፊቱ ደግሞ ነፃነት ይሰማዋል። ከዛም አላሁ ተዓላ ካዘጋጀለት ስጦታ ላይ አንድ ደረጃ ያሳየዋል። ከዛም ይህንን እንዳየ የአላህ ጀርባዬ እንዳለ በስብሷል፣ እባክህን ይህን እድል ብቻ ስጠኝ ይለዋል። ከዛም አላሁ ተዓላ እሺ፣ እዚህ ቦታ ላይ እኔ ካደረስኩ ሌላ ጠይቀኝም ይለዋል። በፍጹም አልጠይቅህም ይላል። እዛ ያለበት ቦታ ላይ ሲያደርሰው እንደገና አላሁ ተዓላ ሌላ ደረጃ ደግሞ ያሳየዋል። ከዛም ይህኛውን ደረጃ ሲያይ፣ ያው የሰው ልጅ ተፈጥሮ አደል ይሄ፣ ስግብግብነቱ ያ አላህ ይህኛውን፣ ብትሰጠኝስ ይህኛውን ብታደርግልኝ ይለዋል። አላሁ ተዓላ እሺ ሌላ ግን አትጠይቀኝም አደል ሲለው፣ አይ በፍጹም አልጠይቅህም፣ ብቻ ይህኛውን ስጠኝ ይለዋል። ከዛም ያደርሰዋል እዛ ደረጃ ላይ። አሁንም አላሁ ተዓላ ሌላ ደረጃ ያሳየዋል። ትንሽ ጊዜ ሰብር ያደርግና፣ ያ አላህ ምን አለ ይህኛውን ብታደርግልኝ ይለዋል። ሌላ አትጠይቀኝም፣ ይሄን ልስጠ ይለዋል። ባንተ ክብር ምላለው፣ ያ አላህ ይህን ብቻ ስጠኝ ይለዋል። ከዛም ይሰጠዋል። ከዛም በኋላ አላሁ ተዓላ ትክክለኛ ቦታውን እንደገና ደረጃ ያሳየዋል። ከዛም ይሄኛውን ደረጃ ሲያይ ይህንን ከጠየቅኩ መልሼ ወደ ነበርኩበት እንዳይመልሰኝ ብሎ ይፈራል። ከዛም ጸጥ ይላል። በውስጡ ግን ፍላጎቱ በጣም እየጨመረ ነው። እንደገና ከላይ ያለውን ደረጃ አይቶ በጣም መረጋጋት ሁሉ አጣ። ያው መቸስኛ ሰዎች ተፈጥሯችን አደለ እንዲህ መጀመሪያ የአላህ ሳይክል ስጠን እንላለን። ሳይክል ስሰጠን ደሞ አይ ሳይክሉ ሰጠኝ በቃ ሞተር አድርግልኝ እንላለን ከዛ ሞተሩም ሲመጣ አይ ሱዙኪ ሞተር አርግልኝ አላህ እንላለን ሱዙኪ ሞተሩም ሲመጣ ደግሞ እንደገና አይ መኪና ቀይርልኝ አላህ እንላለን ከዛም መኪናው ሲመጣ ቲዮታ አድርግልን ቲዮታው ሲመጣ ደግሞ ላንድ ክሩዘር አርግልን እንላለን እንዲህ እንዲህ እያልን ፍላጎታችን ስለማያቅ ለዛም ነው ረሱል ሰለላሁ ዐለይሂ ወሰለም የሰው ልጅ ፍላጎት የቀብር አፈር ነው የሚሞላው ያሉት እናም በዚህ ሁኔታ አራተኛውን ደረጃ ሲያይ ትክክለኛ ቦታውን ይፈራል ወደኋላ ኋላ እንዳይመልሰኝ አላህ አልጠይቅም ይላል ከዛም አላሁ ተዓላ የእኔ ባሪያ ምነው ዝም አልክ አትጠይቀኝም እንዴ ጠይቅ እንጂ ይለዋል ከዛም እንዲህ ይላል፣ ያ አላህ ፈርቼ እኮ ነው ወደ ኋላ እንዳትመልሰኝ ብዬ ይላል። እኔ እንደምላችሁ ደግሞ ከሆነ ላኢላሃ ኢላላህ ማለት ፓስፖርት ነው። ሙሐመድ ረሱሉላህ ደግሞ ቪዛ ነው። እንደኔ አባባል የየትኛው አገር ቪዛ? እጅግ በጣም ትንሽ የተባለው አኼራ ላይ የሚሰጠን ደረጃ ማለት ነው። ትንሽ የተባለውን አሳንሽ የምነግራችሁ ከሱ ያነሰ ሌላ ነገር ስለሌለ ማለት ነው። እናም ንግግሬን እስቀጥልላችሁ ከዛ አላሁ ተዓላ እንዲህ ይለዋል። ባሪያው፣ አንተ የኔ ባሪያ፣ እስቲ ንገረኝ እኔ እችን ምድር የፈጠርኳት ጊዜ ከዛን ቀን ጀምሮ እስከ ጨረስኩባት ጊዜ ድረስ የሱን አስር እጥፍ አድርጌ ልስጥህ ትስማማለህ፣ ትደሰታለህ ይለዋል። የዚህን ምድር አስር እጥፍ አድርጌ ልስጥህ፣ አስር እጥፍ አድርጌ ልስጥህ ሲለው ማመን ያቅተዋል። እርግጠኛ ለመሆን ያክል የአላህ አታጓጓኝ እባክህን ብሎ በሚለው ሰዓት ምንም እያጓጓው አይደለም። ውሰድ ያው ይለዋል። ግባ ሂድ ይለዋል። ከዛም በኋላ ይገባል ወደዛ። ከዛም በሩ ተከፍቶ ሲገባ ሰራተኛውን ሲያይ ጎንበስ ብሎ እንዲህ ለመስገድ ይሞክራል። ክቡርነቶ ምን ነው ይለዋል። ከዛ ምነው መላይክ አይደለህም እንደ ይለዋል። እረ አይደለው ምን ያንተ ሰራተኛ ነኝ አለው። ምን እኔም ብቻ እኔን የመሰሉ ሰማንያ ሺህ አገልጋይ ሰራተኞች ገና አሉ እኮ ይለዋል። ከዛም ትንሽ ወደፊት እንደሄደ ኑር የመሰለ ብርሃን ሲያይ አሁንም በድጋሚ ስጁድ ሊያደረግ ሲደፋ አሁንም አረ ክቡርነቱ ምን እያደረጉ ነው ይለዋል። ከዛም እሱ የጌታ የአላህ ኑር ነዋ ለአላህ ኑር እኮ ልሰግድ ብዬ ነው ሲለው አገልጋዩም አይደለም ይሄ የጌታ ኑር ሳይሆን የቤት ብርሃን ነው መብራት ነው ይለዋል። ከዛም ወደፊት ሲሄድ የተዘረጋ ምንጣፍ ያገኛል። እዛ ምንጣፍ ላይ ምን ያህል ነው የሚጓዘው? አርባ ዓመት የሚያስኬድ ያክል ምንጣፍ እየተዘረጋለ እዛ ምንጣፍ ላይ መራመድ ይጀምራል። አርባ ዓመት ለኛ ለዱንያዎች እንጂ እዛ በአራት ሰከንድ ነው የሚያልቀው። አርባ ዓመት የሚያስኬድ ረጅም ምንጣፍ ነው የተነጠፈለት ከጀሃነም ውስጥ የመጨረሻ ሰው ሆኖ ወጥቶ ወደ ጀነት የሚሄደው ሰው አርባ ዓመት የሚያስኬድ ምንጣፍ ይነጠፍለታል። ሰማንያ ሺህ አገልጋይም ሁሉ ይደረግለታል። እኔ አሁን ለዚህ ፕሮግራም ስመጣ አበባ ይዘው ነበር የጠበቁኝ አደለ። ሁሉም ሰማንያ ሺህ አገልጋዮች አበባ ይዘው አቀባበል ያደርጉለታል። የተከበሩ አለቃችን ምን ነው ሁሉም የጀነት ሰዎች እኮ ገብተዋል ይህን ያክል ለምን ዘገዩ በሚሏቸው ሰዓት አረ አላህ ምስጋና ይግባው መምጣት ማመጣው ይሄው ደረሱ ይላል። ብዘገይም እንኳን መጣው እዛ በስንት መላይካዎች ስቀጠቀጥና ስቃጠል ኖሬ ይላል። ሰማንያ ሺህ አገልጋይ እንዳለ ምንም ክፍያ ደሞዝ የሚባል የለ። አላህ ሁሉንም አድራጊ ማብላት፣ ማጠጣት፣ ማልበስ ሁሉም በአላህ ምንም ወጪ የሌለበት አቤት አቤት። እና ታውቃላችሁ ግን ጀነት ውስጥ ቁመታችን ምን ያህል እንደሚሆን? አንድ መቶ ሰላሳ ጫማ አንድ መቶ ሰላሳ ጫማ ርዝማን አደም አለህ ሰላምን አላሁ ተላ አንድ መቶ ሰላሳ ጫማ ነው የቁመቱን ርዝማን ያደረገው። እናታችን ሐዋንም አንድ መቶ ሰላሳ ጫማ ነው ያደረጋት። ዩሱፍ አለህ ሰላም በውበቱ የሚደርሰው እንደሌለ ሁላችንም እናቃለን። ነገር ግን ቀሪዎቻችን የማናውቀው ከሁሉም በላይ ቆንጆዋ እናታችን ሐዋ ናት። እናታችን ሐዋ ረዲላሁ አንሃ አንድ መቶ ሰላሳ ጫማ ነበረች። በጣም መልከ እናም ወደ ጀነት ስንገባ 130 ጫማ ርዝማኔ የሆነ ነው የምንገባው። ምክንያቱም ሁር ላይኖች 130 ጫማ ርዝማኔ ያላቸው። እናንተ አምስት ጫማ ሆናችሁ ምን ኪሳቸው ውስጥ ሊከቷችሁ ነው እንዴ? ዘያ ሄዳችሁ እና 130 ጫማ ርዝማኔ ያላት ሁር ላይን ዶክተር የሱፍ በሚሄድ ሰዓት ታዲያ ባለቤት የትኛው ኪስ ውስጥ ነው የከተትኩት ብላ እንድትፈልገው ነው እንዴ? አምስት ጫማ ነው የሄደ እሱ። እናም እነዚህ ሰማንያ ሺህ አገልጋዮች እንዲህ ይላሉ የት ነበር የቀረህብን ሲሉት አረ አላህ ምስጋና ይግባው ይኸው መጥቻለሁ ይላል አንድ ትልቅ ሜዳ ላይ ቁጭ ያደርጉትና ሰማንያ ሺ ምግብ በአንድ እጃቸው እና ሰማንያ ሺ የሚጠጣ መጠጥ በሁለተኛ እጃቸው ይዘው ይቆማሉ ምግቡን ይበላል አይነ ምድር የለም መጠጡን ይጠጣል ሽንትም የለም ይበላል ጥጋብ የለም ይጠጣል ጥማት የለም የምግቡ ጥፍጥና ይለያል የመጠጡ ጥፍጥና ሌላ አይነት ነው ከምግቡና ከመጠጡ ካረፈ በኋላ በል አህሊያህን ተገናኝ ባለቤትክን ተገናኝ ይሉታል የጀነትን ሁር አልአይን እነሱ በአንድ ይሰወሩና፣ አንድ ትልቅ መጋረጃ ይከፈታል። ከዛ መጋረጃ ጀርባ ደግሞ ሌላ ዓለም ነው። ከዛ አንዲት ሴት ልክ እንደዚህ ሁና ተቀምጣለች። እግሮቿን ዘርጋ አድርጋ ተደላድላ ቁጭ ብላለች። ልክ እንደዚህ ከዛም እንደዚህ ተመሻሽታ ቁጭ ብላ ሲያያት የጀነትን ሁር አልአይን ሴት ሲያይ አይኖቹ ከዛም በኋላ እንደዚህ ፈጠው ይቀራሉ። ለአርባ ዓመት ያክል አይኑን አፍጥጦ እንደዚህ ይመለከታታል። የጀሀነምን እነዛ ጥቋቁር የሆኑ መላይካዎችን ያየ ታዲያ የጀነትን ሁረ ላይን አይቶ ባይፈጥ ነው የሚገርማችሁ አይደለም እንዲ ከዛም በስተ መጨረሻ እሷ መናገር ትጀምራለች የእኔ ውድ ባለቤት አትመጣም እንዲ ወደኔ ትለዋለች ከዛ ይነቃል ማነሻ አንቺ ሲላት ባለቤት ነኛ፣ ሌላ ማን ነኝ? ትለዋለች። አንተን በመጠበቅ ስንት ዓመታቶችን አሳለፍኩ ትለዋለች እና ይሄ እጅግ በጣም ትንሹ የጀነት ደረጃ ነው። ትንሹ ትልቁ የጀነት ደረጃስ ምን ይሆን ደግሞ? ኢማን ያላት ሴት ልጅ ዱኒያ ላይ እያለች አላህና ነቢዩ ባሏት መሰረት ተግብራ የሞተች ከዚች ሁረ ላይን ከሰባ ሺ እጥፍ በላይ ያማረችና ውብ ናት። እናም ልጆቼ የአላህና የነቢዩን ትዕዛዝ አክብሩ። ከዶክትሬት ዲግሪያችሁ ጎን ለጎን የሙሐመድ ስለ ላሁ ለ ስለም ዲግሪ ይውሰዱ። የዶክትሬት ዲግሪያችሁ ቀብር ላይ ሲያልቅለት፣ የመሐመድ ስለ ላሁ ለ ስለም ዲግሪ ከሞት በኋላ ላለው ሕይወት ይጠቅማቸዋል። ዱኒያም ቀብርም አኼራም የእናንተ ይሆናል። ይህንን ዳዕዋ መማር ነው ያለባችሁ። በ24 ሰዓት ሕይወታችሁ አምስት ወቅት ሰላት ብቻ ነው ያለባችሁ፣ እንዳትለቁ። ሰላታችሁን እንዳትተው ሰላታችሁን እንዳትተው አደራ በማንኛውም አይነት ሁኔታ ውስጥ ብትሆኑ ከዛም ልክ እንደዚህ ሁና እግሯን ዘርጋ አድርጋ ቁጭ ብላ ሲያያት በድንጋጤ አይኑ ፈጦ ይቀራል እንደዚህ ልክ እንደዚህ ለምን ያክል ጊዜ ለአርባ ዓመታት ያክል ለአርባ ዓመታት ያክል እንደዚህ ፈጦ ያያታል የጀነት በጣም ዝቅተኛው ሆረል አይኖች ናቸው የፊርደውስን ሁረል አይኖች ውስጥ ያስቡት። እኔን ማግኘት የፈለገ ጌታውን ያስደስት። እኔን ማግኘት የራሱ ማድረግ የፈለገ ጌታውን ይታዘዝ። ለዚህ እኮ ነው ዚና የተከለከላችሁት፣ ዝሙት የተከለከላችሁት። አላህ ወደፊት እንደዚህ ስለሚካድማችሁ። ታዲያ ለምን ወደ ዝሙት እንገባለን? ለምንስ አግቡ ተባለ? ዝሙትንስ ለምን ሐራም አደረገ? ምክንያቱም ወደፊት ይሄ ሁሉ ኒዕማ ስለሚጠብቀን ነው። ስለ ጀነት አስተምሯቸው፣ ልጆችን ወናያቸው፣ እንዲመጣ ስሜታቸው እንዲቀሰቀስ ስለ ጀነት። ፊቅህ ብቻ ተምረው እንዴት ነው ኢማናቸው የሚስተካከል? ውዶ ላይ አራት ግዴታዎች አሉ፣ አስራ ሦስት ሱናዎች አሉ ሰላት ላይ ደግሞ አሥራ ሦስት ግዴታና አሥራ ሦስት ዋጅብ አለ። በዚህ ምን ያህል ነው ኢማናችሁ የሚስተካከል? ፍላጎታችሁ ጀነት ይሁን ዱንያን ብቻ እምትከተሉ? በአላህ እምልላችኋለሁ፣ ለዚህ ብቁ ትሆናላችሁ። ለዚህ ሽልማት ትታጫላችሁ። አላሁ ተዓላም እንዳለው ሁሉም ሑረል ዐይኖች። ቆይ እንደውም አንድ ሐዲስ ትዝ አለኝ። የሰው ልጅ እንደዚህ የሚሸክፈው መቼ ነው የሆነ ስራ ሊሰራ ሲፈልግ ነው፣ አይደለም እንዴ? እኔ ራዮ እንድትዝ አለኝ እዛ ዱቄት በምናቦካ ሰዓት በእንደዚህ አይነት የብርድ ወቅትም አምስት አምስት ኩንታል ነበር የምናቦከው በብርድም ጊዜ ማለት ነው። አምስት ኩንታል ጠዋት፣ አምስት ኩንታል ወደ ማታ አካባቢ፣ አስር ኩንታል ማለት ነው የምናቦከው እና እጃችን እንዲንሸክፍ ነበር። ይሄ በአረብኛ ምን ይባላል? ተሽሚህ አድራጊው ደግሞ ሙሸሚር እና ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት አላሕል ሙሸሚሩል ልልጀና ለጀነት የሚዘጋጅ አለ ራሱን የሚሸክፍ ለዱንያ አይደለም ያሉት አላሕል ሙሸሚሩል ልልዱንያ አላሕል ሙሸሚሩል ልልጀና አለእንዴ ለጀነት ራሱን ሸክፉ የሚዘጋጅ አሉ ጀነትን በየትኛውም አይነት ዋጋ ልታመኑት አትችሉም በፍጹም አቤት ይሄ ጥፍሬ ይታያችኋል አይደል? ጥፍሬ እነዚህ ጥፍሮቼ ላይ ከጀነት የሆኑ የሆነ ቃር ቢቀመጥባቸው በዚህ በጥፍሬ ስትሬት ማለት ነው፣ በጥፍሬ ልክ ከዛም እንደዚህ ፈንጠር አርጌ ጥፍሬን ባወጣው መላው ዓለም በማእዛ ነው የሚታወደው፣ መላው ዓለም ብርሃን በብርሃን ነው የሚሆነው። አስቡት እንግዲህ ቀሪውን ጀነት ምን እንደሚሆን። አላሐልሙሸሚሩ ልል ጀና? አለ እንዴ ለጀነት ራሱን ሸከፍ ሸከፍ አድርጎ የሚዘጋጅ ላ ኸተረ ልሓ ምንም ክልከላ የሌለው ዋጋውን ልተምኑት የማትችሉት፣ ላ ኸተረ ልሓ ምንም አደጋ ወይም ክልከላ የሌለው። ዋህየ ወረብ ልከዕባ ኑሩን የተላዕላ በከዕባ ጌታ ምላለው ኑር ነው፣ አንጸባራቂ የሆነ ኑር ነው የሚያንጸባርቅ የጀነት ሆራ ላይን እጆቿን ከዚህ እስከዚህ ብቻ ሰማይ ላይ ሁና ወደ ምድር እንዲህ ብታደርግ ከምስራቅ እስከ ምዕራብ፣ ከሰሜን እስከ ደቡብ መላውን እንዳለ ብርሃን በብርሃን ይሆናል። ይህንን ያክል ብቻ ከዚህ እስከዚህ ብቻ ወደ ታች ብታደርግ ማለት ነው። ሻርፖቿን ሰማይ ላይ ሁና ወደ ታች እንደዚህ ብታውለበልበው መላው ዓለም በጥሩ መዓዛ ይታወዳል። ፊቶቿ ላይ ያሉትን ኒቃብ ደግሞ ስታነሳና እንዲህ ወደ ምድር ሰዎችን ስታይ በፊቷ ውበትና ኑር የተነሳ የሰዎች ልብ እንዳለ ይፈነዳል። ይህንን ያክል የፀሐይ ብርሃን ብታሳየው ጣት ይሄ የጣት ጫፍ ነው አይደል የሚባለው? እችን የምታክል የጣት ጫፍ ይሄ በናን ይባላል። እና ተናጋሪው ነቢዩ ሰለላሁ አለይሂ ወ ሰለም ናቸው፣ እኔ አይደለሁም። ይህንን የጣት ጫፍ ብቻ ለፀሐይ ብርሃን ብታሳየው፣ ሌላውን ጋርዳ፣ በዚህ በጣታ ጫፍ ብቻ የፀሐይን ብርሃን ብታሳይ የኛ ነቢይ ሰለላሁ ዐለይሂ ወሰለም እንዳሉት በዚህ የጣቷ ጫፍ ምክንያት ብርሃን የተነሳ የፀሐይ ብርሃን ይጋረዳል፣ ይጨልማል፣ አይታይም አሉ። በዚህ የጣቷ ጫፍ ብርሃን ከፀሐይ ብርሃን ፊት ለፊት ኮከቦችን ማየት እንደማንችለው ከእሷ የጣት ጫፍ ብርሃን ፊት ለፊት ደግሞ ፀሐይን ማየት አንችልም ማለት ነው። ከዛም ሰጠ አፊሩን ፊልጀና ጀነት መጀመሪያም ኑር ነው። እንደገና ሌላ ኑር ያንጸባርቅበታል። ፈረፋዑ አብሳራ ወደዛ ወደዚህ ይመለከታሉ። ይሄ ኑር ከየት መጣ በማለት መላይካዎች ይጠየቃሉ። ይሄ ኑር ከየት መጣ ይባላሉ። ከዛም መላይካዎች የጀነት አንድ ሑረል አይን ከባሏ ፊት ለፊት ፈገግ ብላ ነው ይላሉ። ፈገግ ስትል ጥርሶቿ በጥቂቱ ታይተው ነው ፊት ለፊት ከዚህ የወጣው ኑር ነው ጀነትን ብርሃን በብርሃን ያደረገው። የዱንያ ሴትማ ድዳቸው እንዳለ እስኪታይ ነው የሚስቁት፣ አይደለም እንዲህ ቁጭ ብድግ እያሉ ከጫፍ እስከ ጫፍ ሙሉ ጥርሳቸው እስኪታይ አይደለም የሚስቁት። የጀነት ሁር ለአይን ፈገግ ስትል ግን ሙሉ ጀነት ብርሃን በብርሃን ይሆናል። እናም ባለቤቷን ቀና ብላ በምታየው ሰዓት ባለቤቷም ከእሷ ሰባ ሺህ እጥፍ በላይ ቆንጆና መልከ መልካም ይሆናል። ባለቤቷን እንደገና እሷን በሚያይ ሰዓት እሷ ደግሞ ከሰባ ሺህ እጥፍ በላይ ቆንጆና ውብ ትሆናለች። ለው በሰቀት በስቀተን ፊ ሰብዓቲ አብሑር። ይህንን ሐዲስ እኔ የተረዳሁትን ያክል የምትረዱ አይመስለኝም። ምክንያቱም እናንተ ሀይቅ ላይ የተጓዛችሁ አይመስለኝም። እኔ ትልልቅ ሀይቆች የተባሉት ጋር ሁሉ ተጉዣለሁ። እናም ይሄ ሐዲስ ትዝ አለኝ። የጀነት ሴት ሁረ ለአይን ሀይቁ ላይ እንትፍ ብትል እንኳን ትንሽ ምራቅ አለባት እያልኩ አይደለም፣ እንደው ለንግግራችን ያክል እንበልና ምራቅ ትንሽ ይዘን እንትፍ ብትል እንኳን ሀይቁ ላይ ሰባት ታላላቅ ሀይቅ የተባለው ጋር እንኳን ያችን ትፍ ያለችው ምራቅ ጠብ ብል እንኳን ያ ሁሉ ሀይቅ ከማር በላይ ጣፋጭ ይሆናል። ዱንያ ላይ ያለች የዓለማችን አንደኛ ቆንጆ የተባለች ማር ላይ ምራቋን ተፍታ ብሉት ብትላችሁ ትበሉታላችሁ እንዴ? እኛ አካባቢ ላለ ፓታን እንዲህ ብትሉት ጭንቅላታችሁን ነው ጨማው ነው ልቆም ይላችሁ። የዓለማችን ቁጥር አንድ ቆንጆ ሴት ማር ላይ ምራቋን ተፍታ እንኩ ብትላችሁ አንስታችሁ ወደዛ ነው የምትጥሉት። አላህ ያዘጋጃት ሁረ ለዐይን ግን ሰባተ ሐይቅ ላይ ምራቋን እንትፍ ብትል ከማር በላይ እጅግ በጣም ጣፋጭ ይሆናል። አላሁ አክበር፣ አስባችሁታል ግን እነዚህ መድረሳዎች ከፊቅህ ጎን ለጎን ስለ ጀነት መናገር አለባቸው። ወኔና ስሜታቸው እንዲንቀሳቀስ ወጣቶች እየጠበቅኩ እኮ ነው ባሌ ስትለው፣ ከዛም ይሄ ድል እንዳያመልጠኝ ብሎ እየሮጠ ሄዶ እቅፍ ያደርግና እቅፍ ውስጥ ይከታታል። የሚያቅፋት ምን ያህል ጊዜ ይመስላችኋል? ለሰባ ዓመት ያቅፋታል። ለሰባ ዓመት እንዳቀፋት ይቆማል ይቆማል ይቆማል እሷው እኔ በአሁድን ውስጥ ይህን በያን አድርጌ አንድ ሽማግሌ አባት እየሰሙኝ ነበር። ሙሉውን ከሰሙ በኋላ መጡና ቀስ ብለው ማቀፍ ብቻ ነው እንዲቆይ፣ ምንም አያደርግም እንዴ? ሌላ አሉ። ለዚህ እኮ ነው አላሁ ተዓላ ዚናን ዝሙትን ሓራም ያደረገው። ፊትለፊታችን ይሄ ሁሉ ደስታ ስላለ ስለተዘጋጀልን ዝሙትን ሓራም ብሎ ከልክሎን አግቡ ብሎ አላህ ያዘዘው ፊትለፊታችን ትልቅ ኒዕማዎችን ስላዘጋጀልን ነው። የደስታ ስሜት ላይ ሆኖ ተቃቅፈው፣ ለሰባ ዓመት ተቃቅፈው። ከዛ እናም አንድ ሌላ ገራሚ ነገር ልንገራችሁ። አንድ ሰሓባ ጠየቃቸው፣ ያ ረሱላ ላ ሰለላሁ ዓለይሂ ወሰለም። እሺ ሙሉ ሓዲሱን ስሙ። ጀነት ውስጥ ፈረስ አለ? አዎ አለ ፈረስ አሉ። በያቁት የተሰራ ፈረስ አለ፣ ክንፎቹ ከዘሙሩት የተሰራ ፈረስ እናንተን ይዟችሁ ይበራል፣ ልክ አውሮፕላን እንደሚበራው ይህን እኔ ነው እየተናገርኩ ያለሁት እንጂ በዛን ዘመን አውሮፕላን አልነበረም። አንድ ብቻ የሚጋልበው አይናችሁ የማይደርስበት ቦታ ላይ ነው። ከዛ ሌላኛው ጠየቅ፣ ያ ረሱላላህ ጀነት ውስጥ ግመል አለ እንዴ? ያለ አለ ፈረስ የሚወድ ሰው እንዳለ ሁሉ ግመልም የሚወድ አለ። ረሱል ስለ ላሁ ሌ ስለም አዎ አለ። እሱም ልክ እንደ ፈረሱ አይናቸው የማይደርስበት ቦታ ነው አንድ የሚጋልበው አሏቸው። ሶስተኛውም ሰሀባ ጠየቀ ያ ረሱል ላ ስለ ላሁ ሌ ስለም ጀነት ውስጥ ትምር አለ እንዲህ ብሎ ጠየቀ።